በየቀኑ በጸጥታ የሚነፍሰው ሕይወታችንን የሚነካ የማይታይ ጠላት አለ። ንጹሕ አየር ሕይወታችንን ለመቀጠል የምንተማመንበት መሠረታዊ ፍላጎት በአሁኑ ጊዜ ስጋት ላይ ወድቋል። የአየር ብክለት በሰው ሠራሽ እና በተፈጥሮ ምክንያቶች የተፈጠረ ዓለም አቀፍ ችግር፣ ምድራችንንና ጤናችንን እየጎዳ ነው። አየር ስንል ለሰው ልጅ ተስማሚ የሆነ እንግዲህ ምድር ስትፈጠር ተስማሚ የሆነ የአየር ውህዶችን ይዛ ነበር የተፈጠረችው፣ እና ስለዚህ ለሰው ልጅ አስፈላጊ የሆነ የዕለት ተዕለት በሕይወት ለመኖር የሚያስፈልግ ብለን ልንጠቅሰው እንችላለን ማለት ነው። ብክለት ደግሞ ስንል በሰው ሰራሽ ምክንያት ሊሆን ይችላል፣ ተፈጥሯዊ በሆነ ጉዳይ ሊሆን ይችላል። በአብዛኛው ሰው ሰራሽ በሆኑ ምክንያት እነዚህ ለምድር ተሰጥተው የነበረው ግሪን ሃውስ የሚባል ነገር አለ። ለሰው ልጅ ምቹ የነበሩ የአየር ንብረት በተለያዩ ሰው ሰራሽ ምክንያት ወይም ደግሞ ከኢንዱስትሪ በሚወጡ ጋዞች ደንን በመጨፍጨፍና ለሌላ ግብዓት በመዋል በተለያዩ ምክንያት የሚመጡ የሰው ልጅ ስራዎች ምክንያት የምናየው አየር ቀስ በቀስ እየተቀየረ ወደ ጤና አደጋ ሲመጣ የአየር ብክለት እንላለን ማለት ነው። አንድ አካባቢ ለረጅም ጊዜ ይዞት የሚቆየው የአየር ሁኔታ ማለት ነው ማለት አሁን ለምሳሌ አዲስ አበባ ዓመታዊ የአየር ንብረቷ ምን ይመስላል? ዝናቧን፣ ፀሐዩ አማካይ ምን ያህል ነው? አየር፣ እርጥበት፣ ነፋስ የመሳሰሉት ብዙ ነገሮች የአዲስ አበባ መገለጫዎች ይሆናሉ ማለት ነው። እና ሁሉም ቦታ እንደዚህ አይነት መገለጫዎች አሉት ሁሉም ሀገር። እና እነዚህ መገለጫዎች በረዥም ጊዜ የሚቆዩ መገለጫዎች ናቸው። እነዚህ መገለጫዎች እየተቀየሩ ሲሄዱ ነው አሁን አየር ንብረት ለውጥ መከሰት ጀመረ ምንለው እና የአየር ብክለት ግን ይለያል። ወደ አካባቢያችን አየር የሚለቀቀው በካይ ጋዝ በሰው ጤና እና በእንስሳት በእጽዋት ላይ ጉዳት ማድረስ ሲጀምር አየሩ ተበክለዋል። እና አየሩ መጠን በከለ የሚባለው ከስንት በላይ ሲሆን ነው የሚለው ስታንዳርድ ይኖራል ማለት ነው። እና ያ የአየር ጥራት ስታንዳርድ ይኖራል። ለምሳሌ የኢትዮጵያ አለ። በአለም አቀፍ ደረጃ የሚቀመጡ ስታንዳርዶች አሉ። ከተሞች ከዛ በላይ ከተበከሉ ለሰው ልጅ ጤና ችግር አለ ይፈጠራል ማለት ነው የሚል መገለጫዎች ይኖሩታል። ብክለት የአንድን አካባቢ አፈር፣ ውሃ፣ አየር፣ ድምፅ፣ አካላዊና ባዮሎጂያዊ ባህሪያትን መለወጥ ወይንም ማበላሸት ነው። የአየር ብክለት ማለት የሰውና ሌሎች ሕይወት ያላቸው ፍጥረታትን ደህንነት አደጋ ላይ የሚጥል መርዝ ወደ ከባቢ አየር መጨመር ነው። አየር ተበከለ የሚባለው ምንድነው? ናችራል ሲፈጠር የነበረውን ባህሪ ሲያጣ ነው ማለት እንችላለን። ለምሳሌ በሳይንሳዊ መንገድ አንድ የተስተካከለ ጥራት ያለው አየር የተመጣጠነ ኦክስጅን፣ ናይትሮጅን ይኖረዋል። ነገር ግን በተለያዩ የሰዎች እንቅስቃሴዎች ወይም ደግሞ የተፈጥሮ ችግሮች አየር ሊበከል ይችላል። ለምሳሌ ሰዎች ቀን ተቀን በሚያደርጉት ማንኛውም የሶሻል፣ የኢኮኖሚ፣ የማህበራዊ ማንኛውም እንቅስቃሴዎች የተነሳ ወደ ከባቢው አየር የሚለቀቁ በካይ ጋዞች አሉ። ከዛ የተነሳ የአየር ጥራቱ ሊቃወስ ይችላል ማለት ነው። በተፈጥሮ ደረጃ ደግሞ ወይ ናቹራል ተፈጥሮዊ የሆነ የእሳት አደጋ ሊሆን ይችላል። ከዛ ጋር በተያያዘ ቃጠሎ አየር ሊበከል ይችላል ማለት ነው። ስለዚህ ኦሪጂናል የሆነ ኔቸሩ ሲያጣና በተለይ ለሰውም ለእንስሳትም በአጠቃላይ ለኢኮ ሲስተሙ አደጋ ሲፈጠር የአየር ጥራት ጎደለ ወይም ተበከለ ማለት እንችላለን። በሀገራችን የአየር ንብረት ለውጥ የሚያስከትለው አሉታዊ ተጽዕኖ መላው የሰው ልጅ የሚጋፈጠው ዓለም አቀፍ ፈተና ሆኗል። ኢትዮጵያ እንደ ሀገርና አዲስ አበባ ደግሞ እንደ ከተማ የዚህ ተጽዕኖ ሰለባዎች ናቸው። የከባቢ አየር ለውጥ በዓለም ዙሪያ ባሉ ከተሞች ላይ ጥላውን እያሳረፈ ነው እና አዲስ አበባም ከዚህ የተለየች አይደለችም። አየር ብክለት አዲስ አበባ ውስጥ መንስኤ ናቸው የሚባሉት ያው ባለም አቀፍ ደረጃ ተመሳሳይ ቢሆንም አሁን አዲስ አበባ ውስጥ ለአየር በክለት መንስኤ ናቸው የሚባሉት ለምሳሌ ከተሽከርካሪ የሚወጣ ጭስ አለ። እንደገና አዲስ አበባ ውስጥ ደግሞ ማገዶ በከፍተኛ ደረጃ አሁንም ጥቅም ላይ ይውላል። ለምሳሌ ከሰል የመሳሰሉት ነገሮች ቤት ውስጥ በአብዛኛው ቤት ውስጥ መብራት ቢኖርም ባይኖርም ጥቅም ላይ ያውላል ሰው። እና ይሄ ልምድም ነው እንደ ባህልም ሆኖ ነው። አክቹዋሊ ይሄ ወደ መብራት መቀየር ያለበት የማብሰል የመሳሰሉት ስራዎች በተለይ ቡና ለማፍላትም እየተባለ ጥቅም ላይ የሚውለው ማገዶ ወደ አዲስ አበባ የሚገባው ከሰል እና እንጨት ብዙ ነው። ሌላ በካይ ነገር ነው የምንለው ቆሻሻ የሚቃጠል ከሆነ ወይም ደግሞ አላግባብ ተጥሎ የሚበሰብስ ሲሆን የሚፈጥረው ጋዝ አለ። እሱም በካይ ነው የምንለው። ከኢንዱስትሪም ደግሞ በተወሰነ ደረጃ ከኢንዱስትሪዎች የሚወጣ በካይ ነገር አለ። እነዚህ ሁሉ በካይ ናቸው። አሁን አዲስ አበባ ላይ ትልቁን ድርሻ የሚወዙት ትራንስፖርትና ከማገዶ አጠቃቀም ጋር የተያያዙት ናቸው። ከተማዋ እንደዚህ ጭስ እንደ ጭጋግ ነገር ከተማዋን ሽፍን አድርጎ የሚታይ ነገር አለ። ያም ነው ያም ደግሞ በዋነኛነት በተለይ ከመኪናዎች እንቅስቃሴ ጋር ተያይዞ ጥቁር ያለ እንደ ደመና የሚመስል ነገር ይታያል። ቪዚብል ነው። ስለዚህ ሞር እንደዚህ ጠዋት ላይና ማታ ላይ የአየር ጥራቱ መሳሪያዎቹ እንዲሁ ደግሞ በአይንም ማየት እንችላለን ማለት ነው። የአየር ብክለት ማለት ከኢንዱስትሪዎች ከተንቀሳቃሽ ሞተሮችና ከሌሎች ምንጮች የሚወጡ ጎጂ ጋዞች አቧራና ጭስ ወደ ከባቢ አየር ሲገቡ የሚፈጠር ቆሻሻ አየር ነው። ይህ ብክለት ለዕፅዋት ለእንስሳትና ለሰው ልጅ ለመኖር አስቸጋሪ ሁኔታን ይፈጥራል። እኛ የምንፈጥራቸው ጋዞች የትኞቹ? የምንፈጥራቸው ጋዞች ተፈጥሯዊ የነበረውን ጋዝ ባህሪ ሪያክሽን እየፈጠሩ ስለሚቀይሩት ነው አደጋ የሚሆኑት ማለት ነው። ሶ ከእያንዳንዱ የምንሰራው ስራ የሚወጡ ጋዞች የከባቢ አየሩን ኖርማል የነበረ አየር ስለሚቀይሩ ብዙ አይነት ህመሞች ናቸው የሚመጡት። ብዙ አይነት እነዚህ ዝም ብሎ እነዚህ እነዚህ እነዚህ ብሎ ብቻ መጨረስ ሁሉ የማይቻል ህመሞች ይኖራሉ። በሰው ልጅ ላይ ከሚያደርሱት በርካታ የጤና ችግሮች መካከል ጥቂቶቹን ብንመለከት የሳንባ እንቅስቃሴ መቀነስ፣ የአይን የአፍንጫ ጉሮሮና የአፍ ማቃጠል፣ አስም፣ የመተንፈስ ችግሮች፣ ጉንፋንና መሰል በሽታዎች፣ የኃይል መዳከም፣ ራስምታትና መፍዘዝ እንዲሁም ለካንሰር ህመም ሊያጋልጥ ይችላል። አየርን ከሚበክሉ ጋዞች መካከል ካርቦን ሞኖክሳይድ፣ ሰልፈር ዳይኦክሳይድ፣ ክሎሮፎርሞን ካርቦን እና ናይትሮጅን ኦክሳይድ ጥቂቶቹ ናቸው። እነዚህ ጋዞች የማይታዩ ቢሆንም በጤናችን ላይ የሚያደርሱት ተጽዕኖ ግን እጅግ የከፋ ነው። በተደጋጋሚ በምንጋለጥበት ጊዜ በተለይ የአየር ጥራት በዋነኛነት የሚያያዘው ከመተንፈሻ አካላት ጋር የተያዘ ህመም እንደዚሁ ከልብ ድካም ጋር እና የተለያዩ ጥናቶች ከተለያዩ በሽታዎች ጋር ነው። ኢቨን ከድባቴ ጋር ከስትረስ ጋር እንደዚህም ይያያዛል። ያም ደግሞ ብዙ ጥናቶች የሚያሳዩት ሞር ከመኪና ጭስ ጋር በተያዘ ከኃይል አጠቃቀም በተለይ ከባዮማስ ኢነርጂ የምንላቸው ከከሰል ከእንጨት ጋር የተያያዘ ትልቁን ኮንትሪቢዩት እንደሚያደርግ ነው ብዙ ጥናቶች የሚያሳዩት። መሩ ጎርፍ ሲኖር ቶሎ ይታያል። እንደዚሁ ድርቁም ሲኖር ቶሎ የሚታዩ በሽታዎች ናቸው እነዚህ። ቀስ ብሎ የሚመጡ በሽታዎችን በተመለከተ እንግዲህ ከተለያየ አንግል ሊመጣ ይችላል። እዚህ በቤተሰብ ደረጃ የምንለቃቸው ጭሶች አሉ። ቆሻሻ ማቃጠል ከቤት ውስጥ ከሰል ምናምን የመሳሰሉትን ወይም ደግሞ የከብት ተዋጽኦ ፍግ ምናምን የመሳሰሉትን ስናነድም ወደ አየር የምንለቃቸው ጭሶች አሉ። እነዚህ ጭሶች ደግሞ የነበረውን ከባቢ አየር ይቀይሩታል። ስለዚህ ያልተለመደ አየር በምንስብ ጊዜ ቀስ እያሉ የመተንፈሻ አካል በሽታዎች ቀስ ብለው ይመጣሉ። ቀስ እያለ ሌሎች ካንሰር ድረስ ሊያደርሱ የሚችሉ እና ብሎም ሞት ሁሉ ሊያስከትል የሚችል ይመጣል ማለት ነው። እንግዲህ እነዚህ ውጤታቸውን ቀስ ብለን የምናየው እንዲሁም ሳናያቸው ወይም ትኩረት ሳንሰጣቸው ወደ አየር ወደ ከባቢ አየር እየለቀቅ ነው የሚመጡ እና ቀስ ብሎ አውትከማቸው ቀስ ብሎ የሚታየ ከአዲስ አበባ አካባቢ ጥበቃ ጋር እንደምንሰራው እኛ ከአየር ጥራት ጋር የተያያዘ የሚያመጣውን ጉዳቶች በደንብ በጥናቶች አስቀምጠናል። በተለይ ከሕመም ጋር በተያዘ እኛ እሱን አጥንተናል። ከኢኮኖሚክ ኢምፓክት ከሚያመጣው ጋር በተያዘ የሶሻልም የኢኮኖሚክ ኮስቱንም አጥንተናል። የአየር ብክለት ምን ያክል ያለ ዕድሜ መሞትን በከተማችን ውስጥ ያስከትላል። የአየር ብክለት ምን ያክል ሰዎችን ለህመም ዳርጎ ወደ ሆስፒታል እንዲሄዱ መድኃኒት እንዲወስዱ እንዲመላለስ ያደርጋል። የአየር ንብረት እና ብክለት ከኢኮኖሚክ አንጻር ደግሞ የሚያመጣውን ተጽዕኖ በጥናታችን ላይ አስቀምጠናል። ስለዚህ ከዛ አንጻር ስናይ ከሚያመጣው ጉዳት በአጠቃላይ ሶሻልም እንደ ኢኮኖሚክም አርገን ብንወስደው አየር ጥራት ላይ የምንሰራቸው ስራዎች ሶሻልም ኢኮኖሚክም ቤኔፊት አላቸው ብለን ነው ያስቀመጥነው። በአዲስ አበባ ከተማ ውስጥ የከተማ ብክለትን የሚያስከትሉ ጋዞችና ፍሳሾች በአካባቢው ላይ ከፍተኛ ተጽዕኖ ያሳድራሉ። ጋራጆች የቆዳ ፋብሪካዎች፣ ሌሎች ኢንዱስትሪዎችና በነዳጅ የሚሰሩ ተሽከርካሪዎች የሚለቁት መርዛማ ፈሳሾች፣ ጋዞች የከተማዋን ተፈጥሯዊ ገጽታ ለረጅም ጊዜ አበላሽተዋል። ከተማችን አዲስ አበባ ወንዞቿ ተበክለው አረንጓዴ ሽፋኗ ተመናምኖ የነበረ ቢሆንም አሁን ላይ በርካታ ተግባራት በመከናወናቸው ተጨባጭ ለውጥ ማምጣት ተችሏል። ይህ የሚያሳየው በትጋት ከተሰራ ለውጥ ማምጣት እንደሚቻልም ነው። የተለያዩ ጥናቶች እንደሚያሳዩ የአዲስ አበባ የአየር ንብረት በሚታይበት ጊዜ ወይ የአየር ጥራት በሚታይበት ጊዜ ትንሽ አስደንጋጭ ነበር በፊት የነበረው። አሁን ላይ እኛ ጋር ሪዲንጎች አሉ የተተከሉ፣ ለምሳሌ የአየር ጥራትን መለኪያ ኢንስትሩሜንቶች አሉ። በፊት የነበረው ሪዲንግ እዛ አካባቢ ያለው ታሪክ በምናይበት ጊዜ እና አሁን ያለው ነገር ተሻሽሏል፣ በትርጉም ባለው መንገድ ማለት ነው። አሁን ወደ ዓለም አቀፍ ስታንደርድ እየመጣን ነው። ይሄ እነዚህ ቅድም የጠቀስኳቸው ስራዎች መንግስት የወሰዳቸው ኢኒሼቲቮች መንግስት ለዚህ ዘርፍ የሰጠው ትርጉም ያመጣቸው ናቸው። ለምሳሌ በአዲስ አበባ ዩኒቨርሲቲ እና በተለያዩ ኤምባሲዎች በእኛም በተቋማችን የተተከሉ በርካታ የአየር ጥራት መለኪያዎች አሉ የተወሰኑ ቦታዎች ላይ ማለት ነው። ለምሳሌ በጃክሮስ ላይ ዛሬ የአየር ጥራት ምን ይመስላል፣ አራት ኪሎ ላይ ምን ይመስላል፣ እዚህ አፍሪካን ኮንቬንሽን አካባቢ ምን ይመስላል፣ ቦሌ ላይ ምን ይመስላል የሚሉ ሪዲንጎች አሉ የሚወሰዱ በየቀኑ ይሄ ማንም ሰው ኦንላይን ገብቶ አክሰስ የሚያደርግ ማድረግ የሚችልባቸው ማለት ነው። ይሄ ከሶስት ከአራት ዓመት ዓመት በፊት የነበረው ሪንግ በሚወሰድበት ጊዜ ትንሽ የሚያስፈራ ነበር። ሪንጋቸው አሁን ላይ ትርጉም ባለው መንገድ ቀንሰዋል ብቻም ሳይሆን ወደ ዓለም አቀፍ ስታንዳርድ እየመጣ ነው። ስለዚህ አየር ጥራታችን እየተሻሻለ ነው ማለት ነው። በፊት ያው መለኪያ ተደርጎ የሚወሰደው አብዛኛውን ጊዜ የፒኤም 2.5 የሚባላል ፓርቲኩሌት ማተር በጣም አስፈሪ ነበርና እሱ እየቀነሰ እየቀነሰ ይሄን አዳፕት እያደረግን በአንድ በኩልም ደግሞ የሚወሰዱ የሚቲጌሽን ሜጀርስ ለውጥ አምጥቷል በሚል ነው የምንገመገመው። አሁን ያለው በዛ መንገድ የሚገለጸው ማለት ነው። አሁን ለምሳሌ ከቅርብ ጊዜ ወዲህ የተወሰነ መቀነስ አለ እና ይሄ ከምን ጋር ይያያዛል? ከዚህ የኤሌክትሪክ ተሽከርካሪዎች በብዛት ወደ ከተማ መግባት፣ ይሄ ሊመጣ አይችልም የነበረውን የጭስ ብክለት ይቀንሳል። የኮሪደር መሻሻል ደግሞ እንደዚሁ የትራፊክ ፍሰትም ወሳኝ ነው ማለት መንገድ በተጨናነቀ ቁጥር ብዙ ብክለት ነው የሚፈጠረው። ስለዚህ መንገድ ሲሳለጥ የበለጠ የተሻለ የአየር ብክለት ይቀንሳል። ከዛ በተጨማሪ ይሄ ፓርኪንግ ራሱ መኪናዎቹ በየመንገዱ መቆም ከቆሙ መንገድ መጨናነቅ ነው የሚፈጥሩ። ስለዚህ ለብቻ ፓርኪንግ ቦታ መሰራቱና መንገድ ላይ እንዳይቆሙ መደረጉ እንደዚሁ ለመንገድ ፍሰት አስተዋጽኦ አለው። እንደሱ አይነት ነገሮች አሉ። ከማገዶ አጠቃቀም ጋር በተያያዘ ደግሞ እንደዚሁ ሰው በተቻለ መጠን ኤሌክትሪክ እንዲጠቀም ትምህርት እንሰጣለን። ካልሆነም ደግሞ ማገዶ ቆጣቢ ምድጃ የምንላቸው አሉ። በአነስተኛ ማገዶ ብዙ ነገር ማብሰል እንዲችሉ፣ ብክለታቸውም እንዲቀንስ የሚያደርጉ ማለት ነው። እነሱን እንዲጠቀምና ብክለቱን እንዲቀንስ ሰው ጥረት እናደርጋለን፣ እናስተምራለን። ይህም አንዱ ስራችን ነው ማለት ነው። እኛ ሀገር ኮንቴክስት፣ መንግስታችንም ከመኪናም የሚወጡ ጭሶች እንዳይኖሩ እነዚህ እንዲቀንሱ እየተደረገ ስለሆነ ኤሌክትሮኒክ እየሆኑ ስለሆነ እነሱም ወደ አየር የሚኖረውን ልቀት ይቀንሳሉ ማለት ነው። ግሪን ሌጋሲም እንደዛ ከባቢ አየርህን ወደ ተፈጥሮ መመለስ ነው አይደለ? አፎሬስቴሽን ማለት ደን ልማት ማለት እነሱ እነሱ ሲኖሩ ደግሞ አየሩን ሞር ይጠብቃሉ ማለት ነው። እንደ ግለሰብም እንደ ማህበረሰብም እነዚህን መስራት ይጠበቅብናል ማለት ነው። የመዲናችን አዲስ አበባ ሁለንተናዊ ለውጥ አካል የሆነው የአየር ንብረት ለውጥ ለመቋቋም የሚደረገው ጥረት ለሌሎች ሀገራት በተሞክሮነት የሚወሰድ ነው። አካባቢ ጥበቃ ባለሥልጣንን ጨምሮ ሌሎች ባለድርሻ አካላት በአረንጓዴ ልማት፣ በሕዝብ ማመላለሻ ማሻሻያና በታዳሽ ኃይል አጠቃቀም ላይ እየሰሩ ይገኛሉ። በተለይ የአየር ንብረት ለውጥን ስናነሳ ትልቁን አስተዋጽኦ ወይም ድርሻ የሚወስድ የሚኖረው የትራንስፖርት ዘርፉ ነው የትራንስፖርት ዘርፍ ነው። ከዚህ አንፃር መንግስታችን እንግዲህ ከቅርብ ወደ አመት ወዲህ አመታት ወዲህ በተለይ የኤሌክትሪክ መኪኖች ላይ ያረጁ መኪኖችን ህግ ኖር እንዲኖር ተደርጎ በተለይ ከዚህ ከጭስ ብክለት ጋር ተያይዞ ራሱን የቻለ መመሪያዎች፣ ደንቦች እንደዘጋጁ የተሰሩ ናቸው። ከዛ በመለስ ደግሞ የኤሌክትሪክ መኪናን በማበረታታት በመንግስት ደረጃ የሚገዙ ተሽከርካሪዎች የጋራ የማጓጓዣዎች ሊሆኑ ይችላሉ፣ የግል አውቶሞቢሎች የኤሌክትሪክ እንዲሆኑ የተሰራ ነው። ይሄ ትልቅ ፋይዳ ነው ያለው ከአየር ንብረት ጋር ተያይዞ ማለት ነው። ሁለተኛ እሱ ብቻ አይደለም። እነዚህ ኮሪደር ልማት፣ የወንዞች ዳርቻ ልማት የሚባለውም ብክለትን በመቀነስ እና የአየር ንብረትን ባላንስ በማድረግ ያላቸው አስተዋጽኦ ከፍተኛ ነው። እነዚህ በራሳቸው አካባቢን ከመጠበቅ አንጻር ትርጉማቸው ከፍ ያለ ነው ማለት ነው። በየሁለት ዓመቱ እኛ ኢንቬንተሪ እናደርጋለን ማለት ካርቦን ዳይኦክሳይድን ምን ያህል በከተማችን እየተለቀቀ ነው የሚለው እሱን እንለካለን። ለምሳሌ አሁን ከሁለት ዓመት በፊት የለካውና ያሆኑ መጠነኛ ቅናሽ አለው። እና ይሄ ማለት ልቀት በተወሰነ ደረጃ ቀንሷል ወይም የሚመጥ ነገር ተጨምሯል ማለት ነው። ስለዚህ ይሄ ማለት እኛ የምንለቀው ነገር መቀነስ አንድ ነገር ነው። ግን ለመቋቋም የሚያስችሉ ነገሮች አብሮ መሰራት አለባቸው። ለምሳሌ ጎርፍ ይመጣል። ጎርፍን ለመቋቋም ምንድን ነው የሚደረጉት ዝግጅቶች ያስፈልጋሉ። ከዛ አንጻር አሁን ወንዞች ወንዝ ዳርቻ ላይ የተሰራሉ ፕሮጀክቶች በጣም ጠቃሚ ናቸው። ማለትም ብዙ ሕዝብን ከጎርፍ አደጋ የሚታደጉ ጎርፍም፣ መስመሩን ይዞ እንዲሄድ የሚያደርግ በተከላው ምክንያትም ራሱ የሚፈሰውን ጎርፍ መጠን መቀነስ፣ ድሬኔጆችን በአግባቡ ጎርፍን እንዲያስተናግዱ መቻል፣ የመሳሰሉት ነገሮች የመከላከል ስራዎች ናቸው። ከዛ በተጨማሪ በዚህ ሊጎዱ ይችሉ የማህበረሰቦችንም ከዛ አካባቢ ዙሪያ አድርጎ ወደተሻለ ቦታ መውሰድም እሱም አንድ የአየር ንብረት ለውጥን የመቋቋም አቅም የሚፈጥሩ ስራዎች ብለን ነው እንወስዳቸው እና ከብዙ ነገር አንጻር ያው ትርጉም አለው ማለት ነው። የአየር ብክለትን ለመከላከል መፍትሄዎቹ ግልጽ ናቸው። ከኢንዱስትሪዎች የሚወጣውን ልቀት መቆጣጠር፣ የተሽከርካሪዎችን ልቀት መቀነስ፣ ወደ ታዳሽ የኃይል ምንጮች መሸጋገር፣ የአረንጓዴ ስፍራዎችን ማስፋፋት። እያንዳንዱ ግለሰብም አስተዋጽኦ ማድረግ ይችላል። መኪናን ከመጠቀም ይልቅ በእግር መሄድ ወይንም ደግሞ ብስክሌት መንዳት፣ የኃይል ፍጆታን መቀነስ እና የብክለት ምንጮችን ሪፖርት ማድረግ የእያንዳንዳችን ኃላፊነት ነው። እያንዳንዳችን ክሊን የሆነ አየርን የማይበክል ያና ኗር ዘይቤ መከተል አለብን። እንደ ፖሊሲ አቅጣጫ ወደዛ መሄድ አለብን። እንደ ግለሰብም ደግሞ እንደ ግለሰብም እራሳችንን ከብክለት እራሳችንን። አለም አጋለጥና ለተለያዩ የመተንፈሻ አካልና ሞት እንዳንጋለጥ ራሳችንን መጠበቅ አለብን ብዬ ነው ማሰብ። ንጹህ አየር የቅንጦት ሳይሆን መብት ነው። የአየር ብክለትን ለመዋጋት የምናደርገው ጥረት ለራሳችን ብቻ ሳይሆን ለወደፊት ትውልዶችም ጭምር ነው። የአየር ንብረት ለውጥን በጋራ በመመከት ንጹህና ጤናማ አካባቢን መፍጠር እንችላለን። የአየር ብክለት የማይታይ ጠላት ቢሆንም በጋራ ጥረት መመከት የምንችለው ጠላት ነው። ንጹህ አየር ለሁሉም